እነሱ አውቀውኛል። ለማጣላት ያደረጉት ነገር ነው። ተሳስተሽ እንኳን አዴን አንድ ነገር ብታደርጊያት ከአንቺ ራስ አልወርድ የመጨረሻሽ ነው የሚሆነው። እሺ፣ ሰምኛለች። ፍቅ አዴን የሚጎዳ ነገር አንቺ ሞች ዳይመንድ ብታደርጉ እገልሻለሁ። እኔ ላይ እንደዛ ያደረግኩ ከምን ተነስተህ ነው? እኔ እንደዛ ያደረግኩ በምክንያት። ቤቴ ውስጥ ምን እየሰራችሁ ነው? ንገሩኝ እንጂ ምን እየሰራችሁ ነው? አ ብለን እኮ ቤት ውስጥ ጥለሆ እንደሆነ ብለን ልንፈልግልህ መጣን። አው ፍቅሩን አቷን ነው። ቅድም እኮ ከመንገድ ላይ ተመለሰ። አይ ማን ፈቅዶላችሁ ነው ቤቴ ውስጥ የገባችሁት ሌቦች? አሁን ከቤቴ ውልቅ በሉልኝ፣ ውጡልኝ። አንቺ ደግሞ ከቤቴ ውስጥ አንድ ዕቃ ይጥፋና ካህናት ይችላል ወርጅም እገልሽ፣ አለው ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ሀበሻ ቻናን ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ ዛሬ የመጣሁት ስለ አና አደይ ነው ማለት ነው። አደይ ክፍል ሰላሳ እንው ተለቋል። እንግዲህ አደይ በባለፈው ፓርት ማለት ነው ኤላ ቤቱን በጣም ዝብርቅርቅ አርገውት ማለት ነው ወደ ፍቅር ቤት በሚሄድበት ሰዓት ለምለምና ኤላ ማል ላይ ግን ኤላ ስልኬን ረስቸው መጥቻለሁ፣ አባቴ ሊደውል ይችላል። ስለዚህ የግድ ጅ ማንጣት አለብኝ፣ አንቺ እዚሁ ጋር ጠብቂም በማለት እንግዲህ ኤላ ወደ ቤቱ ተመልሶ ነበረ። ወደ ቤቱ በተመለሰበት ሰዓት ግን እጅግ በጣም ያልጠበቀው ነገር ተከስቶ ነበር። ምክንያቱም ፍቅር እንዲሁም ደግሞ ሊዲያ ማለት ነው በጣም ዝብቅርቅርቅ አድርገዎት ቤቱን እያተራመሱት ነበር። ያገቡት እንዲሁም ደግሞ ቤቱን ለቀው ወይንም ደግሞ ለምለም ኤላ የኤላን ቤት ለቀው እንዲወጡ እያደረጉበት ሲስተም የተጠቀሙበት እንግዲህ፣ አደይ ታማለች፣ ስለዚህ ጠራሻለች እነ እያለችሽ ነው በማለት እንግዲህ ሊዲያ ለለምለም ነግራት ነበር። በዚያ ምክንያት ነበር ኤላ ቤቱን ለቀው እየሄደው ማለት ነው። ይሄን ክፍተት ተጠቅመው እንግዲህ ፍቅርና ሊዲያ ወደ ኤላ ቤት ገብተው ሀብሉን እየፈለጉ ነበረ። ለምለም በእጇ ይዘውም ስለዚህ ሀብሉ ያለው ከኤላ ቤት ነው መፈለግ አለብን ባለችው መሰረት ፍቅር ማለት ነው። እንግዲህ ሀብሉን እየፈለጉ ባሉበት ሰዓት ኤላ ተመልሶ ስልኩን ለመውሰድ ወደ ቤቱ ሲመጣ ያልጠበቀው ነገር ተከስቷል። ምክንያቱም ሊዲያ እና እንዲሁም ፍቅር በጣም ትርምስምስምስ አድርገውት ነበር፣ ቤቱን ማለት ነው። ምንድን ነው የምትፈልጉት እናንተ ሌቦች ቤቴ ምን ትሰራላችሁ? በማለት እንግዲህ ጮህ ባለ ድምፅ ሲናገራቸው ነበረ። ሀብልህን እኮ እየፈለግነ ነው፣ ምናልባት እዚህ ጥለኸው ይሆናል ብለን እሱን እየፈለግነ ነበር፣ በማለት እንግዲህ ይመልሱለታል። ያው ፍቅርን ይዞ ከዚህ ቤት አንድ ዕቃ ቢጠፋ አልለቅሽም በማለት እንግዲህ እንትን ብሏታል ማለት ነው። ሁላቸውም እንግዲህ ተያይዘው ወደ እነ ፍቅር ቤት ወደ ፓርኩን ያ ማለት አደይ ወዳለችበት ቤት ሄደዋል ማለት ነው። እዛ ላይ ደግሞ እንግዲህ ለምለምና አደይ ሲነጋገሩ ነበረ። ምክንያቱም ሀብሉን እንዴት ለኢላ መመለስ እንዳለባቸው እየተመካከሩ ነበር ማለት ነው። ምክንያቱም እንግዲህ ፍቅር ከጃኬት ውስጥ ያንን ሀብል ያደረገችው አደይ አንቺን ሌባ ለማስመልና ከዚህ ከምስራሽ ቦታ ለማባረር ያደረገችው ሲስተም ነው። ፍቅር በጣም ተንኮለኛ ነ ስለዚህ እንዴት ነው ሀብሉን መመለስ ያለብን በማለት እያወሩ ባሉበት ሰዓት ዲብ ደርሶባቸው እንግዲህ ለምለምም ደንግጣ ሀብሉን ጥለዋለች ማለት ነው በእግሯ ረግጣ በነበረችበት ሰዓት ዲብ ምንድን ነው ስለምንደው የምታወሩት እግርሽንስ አንሹ ምንድን ነው ያለው ከታች በማለት እንግዲህ እግሯን ነሳ አድርጎ ሲያነሳው እንግዲህ ሀብሉን በእጁ ያዘው ማለት ነው ስለዚህ ይህ የላ ሀብል ነው። ከእናንተ ጋር ምን ይሰራል? አደይ እንደሰማሁት እውነት ነው ወይ የተባለውን ነገር አድርገሻል ወይ በማለት እንግዲህ ለአደይ ይጠይቃታል። ዲብ አንተ እንደምታስበው አይደለም በቃ ጃኬቱ ውስጥ ነበር የተገኘው። ግን ደግሞ እንዴት አድርገን መመለስ አለብን የሚለውን ነገር ከለምለም ጋር እየተመካከርነ ነበረ፣ በማለት እየተባባሉ እያሉ እንግዲህ እነ ፍቅር መጡ። ፍቅር መታ። ለምለም፣ የት ጋ ነው? የት ነው ያረግሽው? ሀብሉ ከአንቺ ጋ ነው ያለው? የት ነው ያደረግሽው? በማለት እንግዲህ ለምለምን እያፋጠጠች ባለች በሰዓት ኤላም ደረሰ። ሁላቸውም በተሰበሰቡበት መሀል ያው እናንተ አታምኑኝም እንጂ አደይ እንዲሁም ለምለም ሁለቶችን ሌቦች ናቸው። ከቤታችን ያስገባናቸው ሌቦች ናቸው። ስለዚህ እናንተ ዓይናችሁን ጨፍናችሁ ነው መግለጽ አችሉም። እስኪ ዓይናችሁን ግለጡና እነሱን ተመልከቱ ሌቦች ናቸው፣ በማለት እንግዲህ ፍቅር የሀስትንትኗን እየዘራች ትገኛለች ማለት ነው። በወቅቱ ያው ሀብሉ በእነሱ እጅ ስለተገኘ ሁላቸውም በቃ ወደ እነሱ ትኩረት እያደረጉ ነበር ማለት ነው። እና ኤላ ደግሞ ለምለም እጅ ከዚህ ውስጥ ምን ይሰራል በማለት እንግዲህ ይናገራታል ማለት ነው። ምክንያቱም እንግዲህ ኤላ በቅርብ ነው የመጣችው፣ ለምለም እና እንዴት ልትተባበር ቻለች የሚለው ነገር ግራ ስላጋባው ማለት ነው። እና አደይንም ስትጠየቅ እኔ እንዲህ ዓይነት ነገር ገና አሁን ነው የምሰማው፣ ምንም አውቀው ነገር የለውም በማለት አብዛኛውን በነገራችን ላይ አደይ ዝም ብላ ነበረ። ለምለም ነብች እንደውም ስትመልስላት የነበረ ማለት ነው። እና ይህ የምታደርገው ደግሞ ለአደይ ብላ ነው። የአደይን ከጥፋት ያላረገችውን አረገች ስትባል እሱን ለማውጣት ነው ማለት ነው። ፍቅር ድርቅ ብላ እነሱ ናቸው በማለት እንግዲህ ስትናገር፣ ባርኮኔ መቶ ተቆጣትና ወደ ክላስ እንድትገባ አድርጓታል ማለት ነው። አደይ እውነት የምሰማው ወይንም ደግሞ የሆነ ያለው ነገር እውነት ነው ወይ አድርገሽዋል ወይ በማለት እንግዲህ ባርኮኔም አደይን ጠይቆ ነበር። ባርኮኔ፣ በእውነት እኔ የማውቀው ነገር የለም እኔም ከእናንተ እኩል ነው የምሰማው በማለት ትናገራለች ማለት ነው። እሺ ንገሩኝ እውነተው ምንድን ነው? እንግዲህ ኢላ ትቶት ሄዷል ማለት ነው። ምክንያቱም ለምለም አብራ የተባበረ ስለመሰለው ተጣልቷት ሄደ። ባርኮኒም እንግዲህ ለምለምንና አደይን ቁጭ ብሎ አናግሯቸው ነበር። የተፈጠረውን የሆነውን ነገር እውነቱን ለምለም ለባርኮኒ አስረድተዋለች። እና ይሄ ሁሉ ሴራ ፍቅር እንደሰራችው ከ አደይ ለአደይ ከሰጠቻት ጃኬት ውስጥ እንዳደረገችው ከጃኬት ውስጥ ግም ደግሞ ለምለም እንዳገኘችው በቃ ያለውን ነገር ለማስተካከል እንደሞከረች ነው ለምለም ማለት ነው። ስለዚህ አደይ ምንም የምታውቀው ነገር የለም። በዛም ምክንያት ነው። ሲቀጥል ደግሞ ሀብሉንም በቀለም ለፍቅርና ለልድያ እንደሰጣቸው ለአደይ እንደነገራትም ያን ሁሉ ለምለም እነግራለች ማለት ነው እና ባርኮኒ ቀጥታ ሄዶ ፍቅርን በጣም አስጨንቋት ነበረ። ለምንድን ነው እንደዚህ ያደረግሽው በማለት እውነተኛውን ስለተረዳ እንትን ብላለች። እንደገናም ደግሞ ሌዲያም ይቅርታ ጠይቃለች አደይን ጥፋት እንዳጠፋ ስለተሰማት ማለት ነው። ይቅርታ ጠይቃታለች አደይን ማለት ነው። እንግዲህ ባርኮኔም ወደ ሌላ ቤት ሂዶ በቃ የተሆነ ሆኖ ስህተት እንደሆነና ለምለምና አደይ ምንም እጃቸው ላይ እንደሌለ ይህ ሁሉ ሴራ የፍቅር እንደሆነ ያለውን ነገር በስትክክል ትክክል ያስረዳዋል ባርኮኔን ሌላ ማለት ነው። ስለዚህ ያሁን ለምለም አሁን እንዴት ነው እኔን ይቅርታ የምትለኝ እንዴት ነው ንስ በሙሉ አይኔ እሷን ማየት የምችለው በማለት እንግዲህ ሌላ ተጸጽቶ ባለበት ሰዓት በቃ እኔ ግን ከልጁ አንደበት መስማት እፈልጋለሁ። ሁሉን ግን ለምለም ጋር አሁን እንዴት ነው የምንግባባው? በማለት ችግር የለውም ማን ያግባባቸዋለሁ በማለት እንግዲህ ባልኮኔ ኤላን ይዞት ወደ ቤቱ ይመለሳል። ፍቅር እንግዲህ ሌላ ዓለም ደግሞ ውሸት ሰርታለች ማለት ነው። ምክንያቱም እንግዲህ በቀለን አግኝተው ነበረ። በቀለ ደግሞ ብር ይፈልጋል። ስለዚህ አደይን ሳይክዳት አይቀርም ማለት ነው። ምክንያቱም እኔ ለአደይ ሀብሉን ሰጥቻለሁ ብለህ ተናገር፣ ይሄን ከተናገርክ ግን እጥፍ አንተ ከምትፈልገው በላይ ብር እሰጥሃለሁ በማለት እንግዲህ ያው በቀለ ከፍቅር ጋር ተስማምቷል። እሺ ችግር የለውም ዋናው እኔ ብሩን ነው የምፈልገው። ብሩን ከዚያ በላይ እጥፍ አርገሽ የምሰጪኝ ከሆነ እኔ ያልሽውን ነገር እናገራለሁ፣ በሀሰትም ቢሆን ለብሬ ሲል እናገራለሁ በማለት ተስማምቷል። እና ያው እንግዲህ ኤላም ወደነ ባርኮኔ ወይም ወደነ ፍቅር ቤት መጥቶ ለምለምን ይቅርታ አደረገላት። ልክ ይቅርታ እያደረገላት በነበረ ሰዓት እንግዲህ ፍቅር ተንኮለኛ በቀለን ይዘው ወደ ቤት መታለች ማለት ነው። እሺ በቃ ማን እንደሰረቀው እና ማን እንደወሰደ ሀብሉን ይሄው ደመቀ አለ፣ እሱን መጠየቅ እንችላለን በማለት እንግዲህ ደመቀን ይዘው መታለች። ደመቀ እንግዲህ ከፍቅር ጋር ተግባብቷል። ውልም ይዘዋል ማለት ነው። ስለዚህ ያው አደይ ደግሞ እሱ በመንጣቷ በጣም ደንግጣለች። ግን ደግሞ እውነቱን እሱ ይናገራል በማለት በቃ እንደውም እውነቱን እሱ ይናገራል ደመቀ ምንድን ነው ለማን ነው ሀብሉን የሰጠው ተናገር በማለት አደይ ተናግረዋለች ማለት ነው። እና ያው የድሮ በቀለ መስሏታል ብር ያልተከፈለው በንጹህ የሚናገረው እንግዲህ ወንድሟ ስለመሰላት እሷም ተናገር እያለች ባለችበት ሰዓት እንዲሁም ለምለምም ይህን ሰውዬ ለምንድን ነው ያመጣችው? ፍቅር ሌላ ሴራ አሁንም አሴርሽ ማለት ነው በማለት እንግዲህ በጣም በተገረመ እንትን ስታያት ነበረ ማለት ነው። እና ይህን ለተንኮል እንዳደረገችው እና ማስመሰል እንደቻለችበት እንግዲህ ለምለም ብቻ ነው የተረዳችው ማለት ነው። ስለዚህ አሁን ላይ ለምለም በቀለ ባመጣው ሀሳብ ወይንም ደግሞ ፍቅር በሰራችው ሴራ አደይነች የተቀበለችኝ ካለ አደይን ሌባ ያስብላል። ለምለምንም እንደዚሁ ከኤላ ይቅርታም እንደገና ሊጣሉ ይችላሉ ማለት ነው። እና ይህ ሁሉ ቀርቶ እንግዲህ ምናልባት ደግሞ በቀለ እውነቱን ሊናገር ይችላል ላደይ ብሎ ማለት ነው። እንግዲህ ለአንዲት እህቱ ብሎ ምናልባት እውነቱን ሊናገር ይችላል። የከፈለችውንም ብሩም ሊክድ ይችላል ማለት ነው። ስለዚህ ሀብሉን ለማን ማን የሰጠኝ ብሎ እንትን ይላል። ለማን የሰጠውት ብሎ ሊናገር ይችላል። ለፍቅር ነው ወይስ ላደይ ነው የሚለው ነገር እጅ በጣም ያጓጓል። ግን ድራማ እስከሆነ ድረስ ድራማው በጣም እንዲረዝም ስለሚፈልጉ ላደይ የሚል ይመስለኛል። በሀሰት የሚመሰከርባት ይመስለኛል። ብቻ ግን ሁላችንም በጉጉት እንጠብቃለን። ግን የፍቅር ተንኮል በጣም በዛ፣ በጣም በጣም ማለት ነው። በዚያ ላይ ያደረገችው ነገር ግልጽ እየሆነ አይደለም። በፊት እራሱ አደይን እንዳሳፈነቻትን ማንም የሰማ ነገር የለም ማለት ነው። ይህን ተንኮሏን ማንም አልሰማም። አደይ ብቻ ነች የምታቀው ነባርኮኔ ሌሎችም አያውቁም ማለት ነው። እና ብቻ ከባድ ነው። እና ወንዶቼ፣ በያላችሁበት ሰላማችሁ ይብዛልኝ። የዛሬ ቪዲዮ እንን ይመስላል። በያላችሁበት ሰላማችሁ ብዝት ይበልኝ። በድጋሚ መልካም ጊዜ ተመኘውላችሁ።